አሁን መልአከ መዊዕ ቃለ ምዕዳን ያሰሙንና አጠር ያለ ቃለ ምዕዳን ከሰማን በኋላ በጸሎት አባታችን ሆይ ብለን ከዚያ ወደ ደመራ መለኮሱ ነው የምንሄደው። እንግዲህ ዘንድሮ የክብር ደመራ ያለኳሽ በዛም በዚህ ብዬ ስፈልግ ነበር አግንቻለኋን። ከካህናቱ ጋር ሁነን የተመረጡ አሉ። እነሱም ሁነን እንጀምራለን። መስቀል አብርሃያን ዑደት ካደረግን በኋላ ወደ መደመራ ወደ መራው ነው የምናሄደው። አዱ አምላክ አሜን። የተከበራችሁ አበው፣ የቃንተ ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያናት አስተዳዳሪዎች፣ የቤተ ክርስቲያን አገልጋዮች፣ አውዲያቆና፣ የቤተ ክርስቲያናችን ከዋክብት ምመናን የነገዋ ቤተ ክርስቲያን ተረካቢዎች ወጣቶች ሕፃናትን ጭምር እንኳንም ለዚህ ችለት እና ለዚህ ሰዓት እግዚአብሔር በጤናና በሕይወት አደረሳችሁ። አሜን አትሉም እንዲ፣ እንኳንም ያደረሳችሁ እንኳንም ያደረሰን እግዚአብሔር ይመስገን። በእውነት በሰው ሀገር በዚህ እየኖርን ምን ያህል ነጻነት እንዳለን በነፃነት ይህን በዓለ መስቀል እንዴት እንዳከበርን ሁላችሁ የምታዩት ይመስለኛል። ከጀመርንበት ጊዜ ጀምሮ እስካሁን ድረስ ያለምንም ሰቀቀን ሁላችንም የምንፈልገውን ለብሰን የምንፈልገውን ነገር ይዘን በምንፈልገው መልኩ መተን መስቀሉን እያከበርን እንገኛለን። እኔ አንድ ሁለት መልእክት ማስተላለፍ ፈልጌ ነው ይህን ማለት ሰው በሰው ሀገር እግዚአብሔር ምን ያህል እንዳከበረን ምን ያህልም ከፍ ከፍ እንዳደረጋት የኢትዮጵያን ቤተ ክርስቲያን በውጩ ዓለም በዚህ ማረጋገጥ እንችላለን። ቅድም በመልአከ ብርሃንም በመልአከ ሰላም አስተማሪያችንም ብዙ ነገሮች ተነግረዋል። እኔ አሁን ትምህርት ለማስተማር አይደለም፣ ግን ቢያንስ ሦስት መሰረታዊ ችግሮች አሉብን፣ እንደ ቤተ ክርስቲያን እንደ ሀገር ሦስት መሰረታዊ ችግሮች አሉብን። ለዚህ ንቃት፣ ጸሎት፣ ጽናት፣ ብርታት ያስፈልጋል ያስፈልገናል ጊዜው ከባድ ነው አስተውሉ ያለንበት ዘመን ለኛ ለተዋሂዶ ልጆች እንዳጠቃላይ ለኢትዮጵያውያን በሙሉ አርብ ነው ፈተና ነው ከባድ ነው በተለይ ሶስት ችግሮች የምላቸው አንደኛ አጽራረ ቤተ ክርስቲያን መናፍቃን ወይም ደግሞ በሌላ እምነት ጎራ ውስጥ ያሉ ይችን አንጋፋና ታሪካዊ ቤተ ክርስቲያን ሊነቀን ንቋት በየጊዜው ይሞክራሉ። ሁለተኛ እንደዚህ አይነት ስህተት፣ ጥላቻ፣ ግድያ ለማነሳሳት የሚጥሩትን የሚዳኝ ዳኛ የለንም። ሶስተኛ የራሷ የቤተ ክርስቲያኗ ኃላፊዎች ሌላ ፈተና ነው። ሶስት ፈተናዎች አሉብን። እነኚህን ፈተናዎች በጸሎትም፣ አዎ ግንዛቤ በመውሰድም ተቋቁመን ችን ቤተ ክርስቲያን ልናሻግር ኃላፊነት ተጥሎብናል። ሰሞኑን ሰምታችኋል። በብዙ ነገር መስቀል በሀገራችን ሲከበር ማስጠንቀቂያው ብዙ ነው። አስቀድሞ ማስፈራሪያው ብዙ ነው። ይህ ማስፈራሪያ በሦስቱም ቅድም በጠቀስኳቸው አካላት አጽንኦት ተሰጥቶ ተነግሮናል። የመስቀል በዓል ለማክበር የምንለብሰው የምንይዘው ተመርጦልን ነው። እንደ ሃይማኖታችን የእግዚአብሔርን ስም ጥቅስ ይዘን መሄድ አንችልም። ስዕል ይዘን መሄድ አንችልም። መለያችን የሆነውን በአባቶቻችን ደም የተመሰለውን አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዘን መሄድ አንችልም። በልብሶቻችን በሰውነቶቻችን እንኳ ሳይቀር ምልክት፣ የመስቀል ምልክት፣ የሃይማኖት ምልክት አድርገን ለመሄድ አልተፈቀደልንም። አዎ፣ ከዚህም የተነሳ ነው ስልሳና ሰማኒያ ሚሊዮን ህዝብ የምትወክለውን ቤተ ክርስቲያን እጅግ የምንወዳትን የደም ስራችን የሆነችውን መቤታችን የማንም ጥጋበኛ ጎረምሳ ሲቀዳት ሲተፋፋት ሲደበድባት ኢትዮጵያዊውን ቅዱስ ጻድቅ ኢትዮጵያዊ የሆነ ውርጋት ሲቀድ ማየት ልብ ይሰብራል። አዎ የሚገርመው ደግሞ እንዲህ አይነቶችን ወንጀለኞች የሚዳኝ በህግ ጥላ ስር የሚያደርግ አለመኖሩ ነው። እንዲያውም ድጋፍ ማግኘታቸው ነው። ሌላው በእንቅርት ላይ ጆሮ ደግፍ እንዲሉ እጅግ የሚኮሰኩሰው የሚከፋው ደግሞ የራሳችን አባቶች ስዕሉን የቀደደውን በስዕሉ ላይ የተዘባበቱባቸውን ሳይሆን ስዕል ለምን ይቀደዳል፣ እምነታችን ለምን የማንም መጫወቻ ይሆናል ያሉትን ሳይሉ ሳይዋድር እሰሯቸው ማለታቸው ነው። የእመቤታችን የቅድስተ ማርያምን ስዕል እዛችሁ አትውጡ የሚል መመሪያ ማስተላለፋቸው ደግሞ ችግራችን ከባድ አርጎታል። እና ክርስቲያኖች ዛሬ እኛ እዚህ ሀገር ግን እንደፈለግን የፈለግነውን ይዘን የፈለግነውን ለብሰን በፈለግነው መልኩ እናከብራለን። የሚከለክለን የለም። ግን ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ ቅድም በትምህርቱ እንደሰማችሁት ይሄ ሁሉ ሙከራ ነው። አዎ። ስለዚህ በብዙ ነገር ተጎርተናል፣ ተናክተናል፣ ቆሳስለናል፣ አእምሯችን ቆስሏል። የሰሞኑ እንኳን የሚሰማው እውነት ለመናገር አይምሮን የሚነካ ልብን የሚያቆስል ነው እንደ ክርስቲያን እንደ ሰው። ስለዚህ አጽራረ ቤተ ክርስቲያንን ተልኮ ያላቸውን እንዲሁም ደግሞ ዳኛም ስለሌለን በቤታችንም ያሉት ሊያድኑን ስላልቻሉ፣ እንዲያውም የበለጠ አዎ ችግር ስለሆኑብን፣ ጸልዩ፣ እወቁ፣ እንመርምር። የት ነው ያለ ነው? የት ነው የምን ሄደው? ነገ ለልጆቻችን የምናስረክበው ምንድን ነው? ምን ያደረገችቸው ቤተ ክርስቲያን፣ አንጋፋዋ የጥንቷ ለሀገር ያስረከበችውን አሁን ዘረዝር አልችልም። ይሄ መስቀል እንኳን እራሱ የመስቀልን በዓል ለማየት ከጽንፍ እስከ አጽናፍ ወደ ሀገራችን የሚሄዱ ለሀገራችን ብዙ ጥቅም የሚሰጡ ከዚችው ቤተክርስቲያን የታሪክ ቋት፣ የታሪክ መነሻ የተነሳል እና ይቺ ቤተክርስቲያን ሁሉም ፊቱን ያዞረባት። ሁሉም ይጎንጣታል፣ ሁሉም ይበድላታል። ግን ትልቁ ነገር አዎ መስቀሉን አይሁድ ቀብረውት ነበር፣ በትምህርቱ እንደሰማችሁት ነገር ግን በኋላ ከመቃብር ወጣ። የኢትዮጵያ ቤተ ክርስቲያንም ይገፏታል እንጂ ተቀብረ አትቀርም። በፍጹም አትቀበርም። እግዚአብሔር ይረዳናል። ግን እኛ ደግሞ መጠንከር አለብን። ዝም ብለን ዝም ብለን ሲስቡን መሳብ ሲጎትቱን መጎተት እነሱም በሚመሩልን ሁሉ መጓዝ ደግሞ ለበግም አልበጃት። ስለዚህ በድምፃችን በጸሎታችን ለሀገራችን ለቤተ ክርስቲያናችን እንድንተጋ ለማሳሰብ ነው። እዚህ ነው ይበቃኛል። ሌላው በእውነት ደስ የሚል በዓል ነው ያከበርነው። እግዚአብሔር የተመሰገነ። ቅድም መልአከ ብርሃን ብለዋል። በጣም እስከ መጨረሻው ቦታ ለማግኘት ሩጠን ነበር፣ ሲደክመን ሲያቅተን ወደዚህ መጣን ብለዋል። እውነት ነው። የራስ ራስ ቤት መኖሩ ትልቁ ነገር ይሄ ነው። ይሄ ቦታ ለችግራችን ሁሉ አዎ መኩሪያ ሆኖናል። ዛሬ እሳቸው እንዳሉት ይሄ ቦታ ባይኖር የት እናከብር ነበር? ምናልባትም ማክበሪያ ቦታ ላናገኝ እንችል ነበር። እና እግዚአብሔር ይህንን ቦታ ስለሰጠን ክብር ምስጋና ለእርሱ ይሁን። ሌላው እኛ በዚህ እውነት ለመናገር ምናልባት እኛ የመስቀል በዓላት አገረ ስብከቱም ኡራኤል ቤተ ክርስቲያንም ዛሬም ገብርኤል በዚህ ቦታ አክብረዋል። ግን እኛ ይሄን ያላንጡ ይሄን እንዲሆኑ ብለን ኪራይ አልጠየቅም እንዳትሳሳቱ፣ ኪራይም አልጠይቅም ማን ጠይቅም። አይ እንደው ጥሪት ለማድረግ ነው። ግን ቅድም እንዳሉት እሳቸው ቤተ ክርስቲያኑ የማን ክዳ ያለበትና ገና ስላልጨረሰ ወጪውን የኤሌክትሪክ ወጪ ይኖራል፣ የውሃ ፍሳሽ ይኖራል። አንዳንድ ወጪዎችን ግን የመሸፈን የግድ ነው እና ይህንም የምናደርገው ተነጋግረናል። ቤተ ክርስቲያኑ የሚያዘጋጀው በወደደው የፈቀደውን የወደደውን ነው እንጂ ይህን አድርጉ ይህን አታድርጉ እንደ ሌሎቹ እንደምናደርገው አናደርግም። ለወደፊቱም ይህን እንዲታወቅ ስለፈለግኩ ነው። ሌላው የመጨረሻ ቅድም እንዳሉት መላከ ብርሃን ተስፋ ነገር ገብርኤል ቤተክርስቲያን ቦታ ለማግኘት ተስፋ እንዳለው ነው የተረዳውት እና በእውነት ተስፋችሁ ሩጫችሁ እውን ሆኖ ለማየት ያብቃል ለእኛ ይህን ቤተክርስቲያን ስናስመርቅ ሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን እረድቶናል እናንተ ደግሞ እግዚአብሔር ፈቃዱ ሆኖ እውነት ሁኖ ያሰባችሁ ሲሳካ የሰጣችሁን ላሟ እንደገና በስታት ይመጣለች ብዬ አምናለሁ። ይህንም ነገር አዎ፣ ምክንያቱም ቅድም እንዳሉት ቤተ ክርስቲያን የትም ቢሰራ የኢትዮጵያ ቤተ ክርስቲያን ነው። አፍሪካም፣ አውሮፓም፣ አሜሪካም፣ አንታርክቲካም ቢሆን የትም ቦታ በርንበት ቤተ ክርስቲያናችን ነው። የኢትዮጵያ ቤተ ክርስቲያን የኢትዮጵያውያኖች ነው እና ስለዚህ በፍራንክፈርት ሁሉም ሌላውም በጣም አሁን ደግሞ ደስ ይላል በየቦታው እየተደረገ ነውና ለእናንተም ይሄ እድል እንዲገጥማችሁ ከልብ እንመኛለን እግዚአብሔር በዓሉን የሰላም የፍቅር ባህል ያድርግልን ሁላችንም ተነስተን አንድ አቡነ ዘበሰማያት እንድገም አባታችን ሆይ ብለን እግዚአብሔርን እናመስግን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን የዕለት እንጀራችን ስጠን ዛሬ በደላችንም ይቅርበለን እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉሉ አድነን እንጂ፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግልነሽ በስጋሽም ድንግልነሽ የአሸናፊ የእግዚአብሔር እናት ሆይ ሰላምታ አላችን ይገባል። ከሴቶች ሁሉ ተለይተሽ አንቺ ተባረክሽነሽ የማይዘን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ማይሰራ ኃጢአት እግዚአብሔር ይፍታ። አንድ የረስርታችን ካልመላከብናት የዛሬ ሳምንት ቅዳሜ ብፁዕ አባታችን አቡነ ሊዮናሲዎስ ስላልተመቻቸው እዚህ ያልተገኙ ሀገረ ስብከቱ ነገር ብሎ የነገረኝን ነው የምናገረው። በሊገዛ በታሰበው ገዳም ሙኒስትር የመስቀል በዓል በዚያው ይከበራል። እንደገና ምእመናን ደግሞ ቦታውንም በዚያው አጋጣሚ እንዲጎበኙ ታስቦ ነው። ስለዚህ የዚህ የፍራንክፈርት አካባቢ አውቶቢስ ተይዟል እና በህዳችሁ ቦታውን መጎብኘት የምትፈልጉ በዚያም ያን ገዳም አይታችሁ የኛ እንዲሆን ሁን ለማድረግ የምታስበው የተመቻቸላችሁ አቶ ሰሎሞንን ያየሁት ይመስለኛል፣ ሰሎሞን ዘሪሁን በእሱ አማካኝነት እንድትመዘገቡ ይህን ለመናገር ነው። እግዚአብሔር ይስጥን። እሺ፣ ቃለ ህይወት ያሰማልን። እድሜና ጤና ያድልልን። እግዚአብሔርና ማስገኖት በመጨረሻ እርስለን የማይሆን እንኳን ለእግዚአብሔር ይመስገን። ደግሞ አንድ ጊዜ ቃዎችን በሰላም አስጀምሮ በሰላም አስፈጽሞናል። ክብር ለምስጋና ለእርሱ ይሁን፣ ለእኛም በረከቱን ያድለን።